በመጀመሪያ በእግዚአብሔር ዘንድ ክሩቤል የነበረ የመላእክት አለቃ የነበረ በእግዚአብሔር ዘንድ አምልኮን የሚያቀርብ እግዚአብሔር ለሚታዘዙ መላእክት ደግሞ አለቃ የነበረ ስልጣንና አለቅነቱን ከእግዚአብሔር ጋር ለማተካከል ወይም ከእግዚአብሔር ጋር እኩል ለመሆን ከእግዚአብሔር በላይ ሆኖ አምልኮን ለመቀበል ጥረት ሲያደርግ፣ ከትዕቢቱ የተነሳ የወደቀው ከወደቀ በኋላ ዲያብሎስ የተባለው ሰይጣን ትናንትም፣ ጥንትም፣ ዛሬም እግዚአብሔር የእግዚአብሔርን ሀሳብ መቃወም ከእግዚአብሔር ሀሳብ ጋር መቃረኑም ተያይዞታል። ዓለም ከተፈጠረበትን ጊዜ ጀምሮ እስከ ዓለም መጨረሻ፣ እስከ ፍርድ ዕለት እየተዋጋ የእግዚአብሔርን ሀሳብ እየተቃወመ ከእግዚአብሔር ጋር አብሮ መጓዝ የሚፈልጉ ሰዎችን ከእግዚአብሔር መንገድ ለማውጣት የተለያዩ ዘዴዎችን የተለያዩ መንገዶችን እያመጣ የሰውን ልጅ ለመጣል ጠቅሞት የማያውቀው ዲያብሎስ የተባለው ዛሬም በብዙዎቻችን ዙሪያ እንደሚያገሳ አንበሳ ይዞራል። ብዙዎችን ያታልላል፣ ይጥላል። ብዙዎችን ከእግዚአብሔር ፊት ከእግዚአብሔር ዓላማና ከእግዚአብሔር ሀሳብ ለመጣል ይታወቃል። ሰይጣን በዘመናት መካከል የሰውን ልጅ ለመጣል ከተጠቀመባቸው ዋና ዋና መንገዶች ሶስቱን ዛሬ እንመለከታለን። የመጀመሪያው ሀሳብ መስጠት ነው። ሁሉም ነገር ተግባር ከመሆኑ በፊት ሀሳብ ነበር። ሰው ሁሉንም ነገር የሚያደርገው ከሀሳብ ተነስቶ ነው። ሀሳብ የተግባር ሁሉ ጽንስ ነው። ሀሳብ የሁሉም ነገር መነሻ ነው። ዛሬ የምናያቸው ነገሮች ሁሉ፣ ቴክኖሎጂዎች በጣም የምንገረምባቸው ነገሮች ሁሉ እንዲህ ወደ ተግባር ከመምጣታቸው በፊት በሆኑ ሆኑ ሰዎች አእምሮ ውስጥ ሀሳብና እና እውቀት ነበሩ። ሰይጣን ነገሮችን ወደ ተግባር እንድንቀይር ነገሮችን ወደ ገሃዱ ዓለም እንድናመጣ ከሚጠቀምባቸው ዘዴዎች አንዱና የመጀመሪያ እጅግ በጣም ወሳኙ ነገር ሐሳብ ነው፣ ሐሳብን መስጣት ነው። በሰላም ተቀምጣችሁ በሰላም እየኖራችሁ እያገለገላችሁ ስራችሁን እየሰራችሁ እያለ ሐሳብ ይሰጣችኋል። በሰላም እየተጓዛችሁ እያለ ሐሳብ ይሰጣችኋል። በሰላም ከእግዚአብሔር ጋር መልካምና እጅግ የአማረ ህይወት የኖራችሁ ያለ ሀሳብ ይሰጣቸዋል። አንድን ተግባር አንድን ነገር እንድታደርጉ ሀሳብ ይሰጣቸዋል። የመጀመሪያው የሁሉም ነገር መነሻ የተግባር ሁሉ መጀመሪያ ሀሳብ ስለሆነ ሀሳብ በመስጠት ይጀምራል። መንገድ ሁለተኛ ደረጃ ያታለላል ወይም ማታለያ፣ ሀሳብ መስጠትና ማታለል። አዳምንና ሔዋንን ለመጣል ሔዋን ጋር መጥቶ ሰይጣን አሁኑ ይህንን ፍሬ እንዳትበሉ ያለው ሀሳብ መስጠቱ ነው። እና ከዛ በኋላ ምንድን ነው ያለው? አዎ እግዚአብሔር እንዳንበላ ሞትን ትሞታላችሁ ብሎናል ብላ በነገረችው ጊዜ፣ እናንተ ከዚህ ፍሬ በበላችሁ ጊዜ ሞትን አትሞቱም እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሞትን አትሞቱም። ይሄ ሀሳብ የእግዚአብሔርን ሀሳብ የሚቃረን እና የሚቃወም ሀሳብ ከመሆኑም በላይ ውሸት መሆኑ ነው ሰይጣን ሔዋን ፍሬውን ከበላች ወይም ያንን ነገር ካደረገች ምን እንደምትሆን አስቀድሞ ያውቅ ነበር። ስለዚህ እናንተ ይሄንን ከበላችሁ በኋላ እንደ እግዚአብሔር ትሆናላችሁ፣ ሞትን አትሞቱም በሚሉ ሁለት ማታለያ መንገዶች በሔዋን ልብ ምኞት እንዲገባ አድርጓት። ሶስተኛው ማነሳሳት ነው። ማነሳሳት፣ ሀሳብ መስጠት ያንን ሀሳብ እውነት አድርጎ ማቅረብ ማስረጃ ማቅረብ ማታለል። በሶስተኛ ደረጃ ወደ ውድቀት ቋፍ አድርሶ ያንን ነገር እንድናደርግ ማነሳሳት፣ የለበስነውን ይህን ስጋችንን በመጠቀም አንድን ነገር እንድናደርግ ያነሳሳል ማለት ነው። አድርግ አድርግ፣ ችግር የለውም አድርግ፣ ሞትን አትሞትም አድርግ፣ ላልነው አድርግ፣ ትችላለህ አድርግ አድርግ፣ እግዚአብሔር ግን አታድርግ ያለው እግዚአብሔር ግን አትብላ ያለውን፣ እግዚአብሔር ግን አትንካ ያለው፣ እግዚአብሔር ግን አትሂድ ያለውን፣ እግዚአብሔር ግን አይሆንም ያለውን ይሆናል አድርግ ትችላለ ያንተ ነው በማለት ያነሳሳናል ማለት ነው። ስለዚህ ሰይጣን በዚህ መንገድ ተሳክቶለት ነበር ማለት ነው። በአዲስ ኪዳን ስንመለከት ደግሞ ኢየሱስ ክርስቶስን ሶስት ፈተናዎችን በማቅረብ እነዚህን ሶስቱንም መንገዶች ተግባራዊ አድርጓቸዋል። ነገር ግን ዲያብሎስ በዚህ አልተሳካለት